ሰላም ጤና ይስጥልኝ። የተከበራችሁ የአብዲ አካዳሚ የዩቲዩብ ተከታታዮች እንደምናላችሁ። ሰላም ሰላም ለእናንተ ይሁን እያለን እኔ ጀማል አህመድ እባላለሁ። አረበኛንን በአማርኛ ማስተማር እንደጀመርን ይታወቃል። መማር ማስተማራችን ለሚያስፈልጋቸውና እናንተም ደግሞ ከወደዳችሁት ለጓደኞቻችሁ ለቤተሰብ ሼር ማድረግ አትዘንጉ። እንዲሁም ላይክ ይደረግ። አዲስ ከሆናችሁ ደግሞ ዩቲዩባችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከወዲሁ ለማሳሰብ ወዳለው፣ ቀጥታ ወደ ዛሬ ትምህርታችን እንገባለን። ባለፈው ክፍላችን በክፍል ሶስት እንደተነጋገር ነው። እንግዲህ ዛሬ የምንመለከተው ርዕስ የሚሆነው ተውላጠ ስም ነው። ክፍል አራት ተውላጠ ስም የሚል ይሆናል ርዕሳችን ፍላጠ ስም ማለት ስምን ተክቶ ስምን ሊገልጽ የሚችል ማለት ነው። በአረበኛ በማኢር እንለዋል ዶማኢር እንለዋለን። እስኪ ወደ ሙሉ ትምህርቱን እንግባ። እንግዲህ ተውላተ ስም ፐርሶናል ፕሮናውንስ ብለን ልንገልጸው እንችላለን። በእንግሊዝኛ ፐርሶናል ፕሮናውንስ ብለን ልንገልጸው እንችላለን። በአረበኛ ዚጋ እንደምታዩት በማኢር ነው የሚለው ይሄ ሶስት ወይም ከዛ በላይ የሆኑ ዶማኢሮችን በአንድ የያዘልን ወይም ተውላጠ ስምን በሙሉ ሊባል በሚችል ሁኔታ ዶማኢር ነው የሚገልጽልን ማለት ነው። እኔ፣ እናንተ፣ እነሱ፣ እኛ የሚለውን በአጠቃላይ ሊይዝ የሚችለው በአረብኛ ዶማኢር ይባላል ማለት ነው። ፐርሶናል ፕሮናንስ እንግዲህ ከነሱ ስንጀምር መጀመሪያ ላይ የምናገኘው ከራሳችን ነው የምንጀምረው አነ አነ በአረብኛው አነ ይኸው እዚህ አነ ማለት እኔ ማለት ነው። እኔ ለማለት ስንፈልግ አነ ነው የምንለው ማለት ነው። ተቀራራቢ ነው በጣም አነ፣ እኔ በአረበኛ አነ፣ በአማርኛ እኔ ይሆናል ማለት ነው። በእንግሊዝኛ ከፈለጋችሁ አይ አም እንደምንለው ማለት ነው። ከዛ በመቀጠል እኛ ለማለት ነሐኑ እዚህ ጋር ነሐኑ፣ ነሐኑ በአረበኛው ሲደል እዚህ ጋር አለ፣ በአማርኛው ሲደል ደግሞ እዚህ ጋር አለ ማለት ነው። ነሐኑ ግላል ነ ነሐኑ እኛ ማለት ወይ በእንግሊዘኛ ነሐኑ በአማርኛ ምንድን ነው? እኛ ነው ማለት ነው። እኛ በግራ በኩል የምታገኙት አማርኛውን፣ በቀኝ በኩል አረበኛው በአማርኛ ፊደሎችም በአረብኛ ፊደሎችም ተቀምጠውላቸዋል። ለመማር ቀላል በሆነ መንገድ ነው የምናስተምረው። በመቀጠል አሁን እኔና እኛ ካልኩ በኋላ አንተ፣ ወደ ሁለተኛ ሰው ስናልፍ ማለት ነው። አንተ አንተ በአማርኛም አንተ ደስ በሚል ሁኔታ እዚህ ጋር ተመሳሳይ ነው። በአረበኛ አንተ በአማርኛም አንተ ነው፣ ልዩነት የለውም። እዚህ ጋ ብዙ ልምምት ማድረግም ላያስፈልግ ይችላል ማለት ነው። አረበኛው እና አማርኛው መመሳሰሉን ብቻ ካረጋገጠን ይበቃናል። በመቀጠል የምናየው አንቺ የሚለው ነው የሚሆነው። አንቺ የሚለው ነው የሚሆነው። አንቺ ደግሞ በአረበኛ ሱም ቀላል ነው፣ በጣም ይቀራረባል። አንቲ እንላለን። ቺ የነበረው ቲ ማድረግ ብቻ ነው የሚሆነው ማለት ነው። አንቺ የነበረው በአረበኛ አንቲ አንቲ አንቲ ኢንቲ ይላሉ አንዳንዱ ጊዜ፣ እሱ ግን ይመደበኛ ነው፣ ኢንቲ ይባላል ማለት ነው። እና ተጥቅሎ አንቺ ለማለት አንቲ አንቲ ነው የምንጠቀመው ማለት ነው። አንቲ የሚቀጥለው እናንተ ለማለት ለሁለት ሰዎች አንቱማ እንጠቀማለን። አንቱማ እናንተ ማለት ነው። እናንተ ሆኖ ግን ልዩነቱ ምንድን ነው? ለሁለት ሰው ነው የሚያገለግለው ይሄ። ለሁለት ሰው እናንተ ለማለት ምንድን ነው የሚሆነው? አንቱማ ነው የሚሆነው ማለት ነው። ለሁለት ሰው ዩ ፎር ዱዋ በእንግሊዝኛ በአብዛኛው አንተም አንቺም እናንተም ለማለት ዩ ነው የምንጠቀመው። በአረበኛ ግን ለሁለት ሰው አንቱማ እንላለን። አንቱማ እንላለን ለሁለት ሰው አንቱማ እናንተ ለማለት ማለት ነው። ለሶስት እና ከዛ በላይ ለሆኑ ወንዶች ደግሞ እናንተ ለማለት የምንጠቀመው ምንድነው? አንቱም ነው። አንቱም አንቱም አንቶም ሁለትና ሶስትና ከዛ በላይ ለሆኑ ወንዶች እናንተ ለማለት አንቶም ነው የምንጠቀመው ማለት ነው። አንቶም ለሶስትና ከዛ በላይ ወንዶች አንቶም ካልን ሶስትና ከዛ በላይ ለሆኑ ሴቶችስ የሚል ጥያቄ ሊነሳ ይችላል። በአብዛኛው እና ሶስትና ከዛ በላይ ለሆኑ ለሆኑ ሴቶች ምን ነው የምንጠቀመው? አንቱን እንጠቀማለን። የጠቀማለን አንቱን፣ አንቱን፣ አንቱን እዚጋ አንቱን፣ አንቱን። በአማርኛ እንግዲህ እናንተ ለወንድም ለሴትም ለሁለትም ለሶስትም ለሶስት ወንድም ለሶስት ሴትም የምንጠቀመው ያው እናንተ ነው እንደምታውቁት፣ እናንተ እናንተ ነው የምንለው በቃ፣ ምንም ልዩነት የለውም። ነገር ግን በአረበኛው ለሁለት ሰዎች አንቱም እንላለን፣ እናንተ ለማለት ለሶስት እና ከዛ በላይ ለሆኑ ወንዶች ደግሞ አንቱ እንጠቀማለን ማለት ነው። አንቱ አንቱ እንጠቀማለን። ከዛ ለሶስት እና ከዛ በላይ ለሆኑ ሴቶች ደግሞ አንቱነ አንቱነ አንቱነ እንጠቀማለን ማለት ነው። ከዛ ስንቀጥል እነሱ እሱ ማለት ከፈለግን ሂ፣ ኢንግሊሽ በእንግሊዘኛ ሂ የምንለው ማለት ነው። የሶስተኛው ወገን ላይ የምናገኛቸው ሁወ ይባላል በአረብኛ ሁወ። እሱ ማለት ነው። እሱ፣ ሁወ። እሱ፣ ሂየ፣ እሷ። እሷ ለማለት ሂየ፣ ሂየ፣ ሂየ እሱ ለማለት ሁወ ሁወ። ሂየ እሱ፣ እሷ። እሱ፣ እሷ። ሁወ ሂየ፣ ሁወ ሂየ፣ እሱ፣ እሷ እንደማለት ማለት። አሁን እዚህም ጋር ሁለት ሲሆኑ በአረብኛ ለብቻቸው ተውላጠ ስም ማለት እሱ ምን ይባላል? ሁማ ይባላል። እነሱ ለማለት እነሱ ለማለት ለሁለት ሰዎች እንጠቀመው ምንድነው ሁማ ነው ማለት ነው። ሁማ ሁማ ሁማ እነሱ ማለት ነው። ለሁለት ሰው ሁማ እነሱ ለማለት ሁማ እንጠቀማለን። ከዛ በመቀጠል ሶስት እና ከዛ በላይ ለሆኑ ወንዶች እነሱ ለማለት ብንፈልግ ሁም ነው የምንለው ባረበኛ። ሁም ሁም ሁም ሶስት እና ከዛ በላይ ለሆኑ ወንዶች ማለት ነው። ይኸው ሲጋ ሶስት እና ከዛ በላይ ለሆኑ ወንዶች እነሱ የምንላቸው በአማርኛ አረበኛ ሁም ነው የምንለው ማለት ነው። ሁም ሁም። እንዲሁም ሶስት እና ከዛ በላይ ለሆኑ ሴቶች ደግሞ እነሱ ማለት ከፈለግን ምንነው የምንለው? ሁነ ሁነ ሁነ ሁነ ሁነ ሶስት እና ከዛ በላይ ሴቶች ሆኑ ሁነ እንላለን ማለት ነው። ማለት እነሱ ማለት ነው። ለሴቶች ለሴቶች እነሱ ለማለት ለሶስት ሴቶች ሶስት እና ከዛ በላይ ለሆኑ ሴቶች እነሱ ለማለት ሁነ እንጠቀማለን። ሶስት እና ከዛ በላይ ለሆኑ ወንዶች ደግሞ እነሱ ለማለት ሁም እንጠቀማለን። እንዲሁም ደግሞ ሁለት ሰዎች ከሆኑ እነሱ ማለት ከፈለግን እንደምንለው ሁማ ነው የምንለው ማለት ነው። ሁማ ሁማ ሁማ እነሱ ለማለት ነው። ለሁለት ሰዎች እነሱ ለማለት ነው። እሷ ለማለት ከፈለግን ደግሞ የሱ ለማለት ከፈለግን ሁወ። እሱ ለማለት ከፈለግን ሁወ። እናንተ ለማለት ለሶስት እና ከዛ በላይ እናንተ ለማለት ከፈለግን አንቱነ? ለሁለት ሶስት እና ከዛ በላይ ለሆኑ ወንዶች እናንተ ለማለት ከፈለግን አንቱም። ሁለት ሁለት ለሆኑ ሰዎች ደግሞ እናንተ ለማለት ከፈለግን አንቱና። አንቺ ለማለት አንቲ። አንተ ለማለት አንተ፣ ተመሳሳይ ነው አረበኛውም አማረኛውም ማለት ነው። እኛ ለማለት ነህኑ ነህኑ። እኔ ለማለት አነ። እነዚህ እንግዲህ ተውላጠ ስም ይህንን ይመስላሉ ማለት ነው። በአረብኛ ዶማ ኤር እንላቸዋለን። እንግዲህ ስለ አንድ ሰው ለማውራት ስንነሳ እሱ ብለን ስለምናወራ እነዚህን ተውላጠ ስሞች ማወቅ ያስፈልጋል ማለት ነው። ለማውራት ለመነጋገር፣ ስለ አንድ ሰው አንተ ሲያሚ ለማውረት ወንዱን ከሴቱ ሁለቱን ሰው ከሶስት ሰው ሶስት ወንዶችን ከሁለት ወንዶች ሶስት ሴቶችን ከሶስት ወንዶች እየለየን ተውላጠ ስማቸውን ሳናቀያየር ለመጠቀም እነዚህን ዶማኢሮች ማወቅ በጣም ጠቃሚ ነው ማለት ነው። እዚህ ጋ በምስል በተደገፈ መልኩን ይመጣልን። ለምሳሌ አነ እኔ ማለት ነው። እዚህ ጋ ምታዩት ልቡን ይዟል እኔ እያለ ነው። አነ ማለት ነው ማለት ነው። አነ እኔ ይሆናል ማለት ነው እኔ እኔ ማለት ነው። እና ሴቷም እኔ ለማለት ሌላ ቃል መጠቀም አይጠበቅባትም ፣ ይኸው አነ ነው የምትለው ማለት ነው። አነ ለሴቱም ተመሳሳይ ነው ማለት ነው። አነ ለሴቱም ለወንድም እኔ ለማለት አነ ነው የምንጠቀመው፣ ሴትም ብንሆን ወና አንቺ ሴት ልትሆኚ ትችያለሽ። እኔ ደግሞ ወንድ ከሆንኩም አነ ነው የምንጠቀመው ማለት ነው። ስለዚህ እዚህ ጋ ልዩነት የለም። አንቱም እናንተ እያላቸው ነው። ሶስቶቹን ወንዶች ለምሳሌ እዚህ ጋር ባለ ቀይ ቡራቡሬ ጥንታ የሚያደርገው ሰውዬ እናንተ እያላቸው ነው። እዚጋ እናንተ እያለ ነው ማለት ነው። በአረበኛ አንቱም ማለት ነው። ሶስት ወንዶች ዘለበ እያለብሰ ሰምታቸው አንቱም አንቱም እያለ ነው ይሄ ሰውዬ። ሶስቱም ሰዎች ሲጠራ እናንተ ለማለት በአረበኛ አንቱም። እዚህ ጋ ደግሞ ሴቷ አጥቁር የለበሰችው እንደምታያት እዚህ ጋ ሁወ ያለች ነው እሱ እያለች ነው ማለት ነው እሱ ወንዱ እዚህ ጋር ይታያቸዋል እሱ ማለት ይሄ ነው ይህንን እሱ ለማለት ባረበኛ ሁወ እንላለን ማለት ነው ሁወ ሁወ ሁወ እሷ ለማለት ሂየ ሂየ እዚህ ጋር ወንዱ እሷ ለማለት የተጠቀመበት ቃል ምንድን ነው ሂየ ሴትም ብትሆን እ ከወዲህ ያለው ሰውዬ ለምሳሌ በሱ ቦታ ሴትን በንጠካ እሷ ለማለት የምጠቀመው ያው ሂየ የሚለውን ቃል ነው የሚሆነው ማለት ነው። ተመልካቾቻችን ተውላጠ ስም ይህን ነው የሚመስለው። ጥያቄ አስተያየት ካላችሁ ኮመንት ቦክስ ላይ አስቀምጥልን እንመልሳለን። ቀጣይ ርዕሳችን የሚሆነው ክፍል አምስት የህፃናትን ሞግዚት የሚያጋጥሙ ትዕዛዞች ነው። ዓለም ስም ተከለም መጀመሪያ ተማር፣ ከዛ ተናገር፣ ይላል የጠበኛ አባባሉ። እናመሰግናለን። የዛሬው ትምህርታችን የተከታተላችሁትን ይመስል ነበር። ቤተሰብ ከሆናችሁ ሼር ላይክ ማድረግ ካዘንጉ፣ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይዘነጋ ያልኩኝ። በቀጣይ ክፍል እስከምንገናኝ ማሰላማ።